ስለሆነ ነው አሁን ከዚህ ከሚያዚያ በኋላ በጣም አስቸጋሪ ነው የሚሆነው። ባለፈው አመት እንደዚሁ ልክ ሙቀት መጀመሪያ ላይ አምስት ሾፌር ሞቷል፣ በጭነት ማጣት ምክንያት እዛው በመቆም አምስት ሾፌሮች በተከታታይ የሞቱበት ሁኔታ አለ። በቱርኪየ የሚንቀሳቀሰው የኩርድ አማጺ ቡድን የተኩስ አቁም ለማድረግ መስማማቱ የፖለቲካ ጉዞው ጥፋት እንደሆነ እየተገለጸ ይገኛል። ኩርድ ከቱርኪየ መንግስት ጋር አራት አስርት ዓመታትን የተሻገረ የማፋሳሽ የሽምቅ ጦርነት አካሂዷል። ቅድሚያ ለአሜሪካ በሚለው መርሃቸው ተነሳሽነት እየተገበሩት ያለ ቢሆንም የትራምፕን ተቃዋሚዎች አሜሪካውያኑ ጭምር እንዲሆኑ ከማድረግ ወደ ኋላ የሚያስብላቸው አልሆነም። አሁን ላይ ከተለያዩ አቅጣጫዎች በትራምፕ ላይ የተነሳው ተቃውሞ በዋናነት ትራምፕ በቅርቡ ይፋ ያደረጉት በበርካታ የዓለም አገራት ላይ የጣሉት የታሪፍ ጭማሪ ላይ እያተኮረ ነው። አንድ የሀራጅ ሽያጭ ስርዓት ጉድለት ወይም የተጭበረበረ ነው የሚባለው ለሀራጅ ሽያጭ የቀረበው ንብረት ከመጠን በላይ ከፍተኛ ግምት መስጠት፣ ዝቅተኛ ግምት መስጠት፣ ሀራጁ ለሕዝብ በይፋ ሳይገለጽ መሸጥና የመሳሰሉ ናቸው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን እለታዊ ዜናዎችን የምናቀርብበት ሰዓት ላይ ተገኝተናል። ዜናዎቹን እያቀረብኩ ሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። እስከ ዜናችን ፍጻሜ ድረስ አብሬያችሁ እንድትቆዩ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና እናልፋለን። በጅቡቲ ወደብ ላይ ያለው የሎጂስቲክስ ስርዓት አስቸጋሪ እንደሆነባቸው የከባድ መኪና አሽከርካሪዎች ገለጹ። አሽከርካሪዎቹ በጅቡቲ ወደብ ያለው የቢሮክራሲ ስርዓት ለከፍተኛ ወጪ እየዳረጋቸው እንደሆነ ማስረድተዋል። ናርዶስ ታምራት ከጅቡቲ ወደብ ወደ ኢትዮጵያ የተለያዩ እቃዎችን ለሚያጓጉዙ የከባድ መኪና አሽከርካሪዎች ጅቡቲ ወደብ ላይ ያለው የሎጂስቲክ ስርዓት አስቸጋሪ እንደሆነባቸው የከባድ መኪና አሽከርካሪዎች ተናገሩ። እንደ ዓለም ባንክ መረጃ ኢትዮጵያ 95 በመቶ የውጭ እንዲሁም የገቢ ንግዷ በጅቡቲ ወደብ ላይ የተመሰረተ ሆኗል። ይህ ጅቡቲ ለኢትዮጵያ ወጪና ገቢ ንግዷ ወሳኝ እንዲሆን አድርጓል። በጅቡቲ ወደብ ላይ የሚሰሩ ቢሮዎች እቃዎችን በሚፈለገው ጊዜ ለመጫን እያስቸገሯቸው እንደሚገኝና በሚፈለገው ጊዜ ጭነው ለመውጣት እየቻሉ እንዳልሆነ አሽከርካሪዎቹ አስረድተዋል። አሁን ለምሳሌ ማዳበሪያ በሚመጣበት ወቅት ሰዓት ላይ ያ ማዳበሪያ ተነስቶ ለገበሬው መድረስ ያለበት ሰዓት አለ። ያ ማዳበሪያ ሲነሳ ግን ማዳበሪያው መኪና ሲገባ ተመዝኖ ነው የሚገባ። ተመዝኖ በሚገባበት ሰዓት ላይ መኪናው ሾፌር ነው የሚያስጠጋው። ሌላ አካል መግባት አይችልም። ቆጣሪዎች አሉ። እነዛ ቆጣሪዎች ከእነሱ ጋር አብረው የሚቆጥሩ ናቸው። ይሄ ሾፌር ግን ተጠያቂነት የሚሆነው ብቻውን ነው። ሌላ አብሮት የሚጠየቅ አካል የለም። መኪና ሳቢ ይሉታል ወደፊት ማሽኑ ሲጭን ቀስ እያለ ወደፊት ይስባል። እሱ ያን በሚጭንበት ሰዓት ላይ ሹፌሩ ላይ ትርፍ ይጭኑበታል፣ ትርፍ ይጭኑበታል። ያቺ ትርፍ ወይ አንድ ማዳበሪያ ትሆናለች፣ ወይ ሁለት ማዳበሪያ ትሆናለች፣ ወይ ዘጠና ኪሎ ወይ ሰማኒያ ኪሎ ሊሆን ይችላል። ያችን ትርፍ ሰላም ነው ብሎ እሱ ሲወጣ ሚዛን ላይ ደግሞ እነሱ አብረው የሚመሳጠሩ ሰዎች አሉ። እነዛ ሰዎች ምን ያደርጋሉ? ሚዛን ትርፍ ጭናል ይሄን አል ሽብር ክፈል። ለምሳሌ በቅርቡ 140 ሽብር ክፈል ተብሎ በማህበሩ ስም ሄደን እኛ አዛ አናግረን ያው አለቆቻችንም የሥራ አመራሮች ሄደው ችግሩን ፈተው ያንን ሹፌር ያስለቀቁበት ሁኔታ አለ። ችግሩ አሁን ከፈሳሽ ጭነስ ጀምርልሽ አሁን ከተወሰነ ወራት ጀምሮ ነዳጅ የሚባል ነገር በፍጥነት እየተጫነ አይደለም። አሁን ቢያንስ መቆሚያው ቦታ እራሱ ጅቡቲ ውስጥ ሞልቶ ከግቢ ውጭ የሚቆሙበት ደረጃ ደርሷል። ቢያንስ ያለማጋነን ከ2500 በላይ መኪኖች በቃ ሞላው፣ የኢትዮጵያ መኪና እዛ ያለው ማለት ይቻላል። እና በየክፍለ ሀገሩ ያለው እኛ ምንድን ነው ብለን ስንጠይቅ የሚሰጠን መረጃ ጅቡቲ ውስጥ በኮታ ተብሎ በኮታ ይሰጣል። አሁን በየክፍለ ሀገሩ ላይ ያለው መንግስት የራሱ አሰራር አለው በዛ ምክንያት ለፊት እንደ ልብ የሚወስዱት ማደያዎች በኮታ ተደርጎ በኮታ ነው የሚወስዱት። ስለዚህ ያ ለምሳሌ አንድ ማደያ በ15 ቀን አንድ መኪና የሚደርሰው ከሆነ የግድ ያን 15 ቀን መጠበቅ አለበት ወይ በወር አንድ መኪና የሚደርሰው ከሆነ መጠበቅ አለበት። ስለዚህ እዛ ማደያ ውስጥ ያሉ መኪኖች ለምሳሌ 3 አራት ሊሆኑ ይችላሉ። የሚያደርሱ አንድ መኪና በአንድ ማደያ ክፍል ሀገር ውስጥ በወር የሚደርሰው ከሆነ እነዛ የተቀሩት ከአራቱ አንዱ ጭኖ ቢሄድ የግድ አንድ ወር አንድ ወር ይጠብቃሉ ማለት ነው። ስለዚህ ጅቡቲ ውስጥ ይቆማሉ። ለሀገር ኢኮኖሚ ትልቅ አበርክቶ አሏቸው ተብሎ የሚታሰቡት የከባድ መኪና አሽከርካሪዎች ወደብ ላይ በሚስተዋለው የቢሮክራሲ ችግር ምክንያት ላልተፈለገ ወጪ የተዳረጉ መሆኑን ተጠቁሟል። በጅቡቲ ወደብ ላይ የደረሰ ያለው እንግልት የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ለሚመለከተው አካላት እንዳሳወቁና እስካሁን መፍትሄ እንዳልተሰጣቸው ማህበሩ ለጣቢያችን ተናግሯል። ለእኛም ግራ የሚያጋቡ ነገሮች አሉ። ከብዙ የመንግስት ድርሻ አካላት የሚመለከታቸው ድርጅቶች ላይ ገብተን አናግረናል እና ጅቡቲ ላይ ነዳጅ አለ ይባላል ግን አይጫንም። አሁን ሾፌሮች ሰላሳ ቀን አርባ ቀን የሚቆሙበታል። ባለፈውም ዓመት እንደዚሁ ልክ ሙቀት መጀመሪያ ላይ አምስት ሾፌር ሞቷል። በጭነት ማጣት ምክንያት እዛው በመቆም አምስት ሾፌሮች በተከታታይ የሞቱበት ሁኔታ አለ። በቂ መጠለያ፣ በቂ ሙቀቱን የምናቀዘቀዝበት ቦታ የለም። አሁን ጅቡቲ ላይ የወረፋዎች ምክንያቶች አብዛኛው ጊዜ ወደ ውስጥ ወይ ማሽን መበላሸት ሲያጋጥም በዛ የተነሳ መኪኖች ተደራርበው በሁለት ቀን በሶስት ቀን የሚታደረው ለብዙ ቀን ሊሆን ይችላል። ግን እኛውም እሱ አለ። በጣም እየከበደን ያለው እየከበደን ያለው አሽከርካሪ ጅቡቲ ላይ ጭነቱን ለመጫን ሲሄድ እዛ ቦታ ላይ ሲደራረብ አሽከርካሪዎች በጣም በአደጋ ወረፋ ነው ተብሎ ነው የሚወራው። ግን አሽከርካሪዎች እዛ ጋር ከሚገቡ ጥያቄ እየጠየቅን ያለ ነው እኛ ሊመለስልን ያልቻለ ጥያቄ የምንጠይቀው፣ አሽከርካሪዎች ጅቡቲ ከመግባታቸው ኢትዮጵያ ላይ ቆይተው ጭነታቸው ዛሬ ተዘጋጅቷል ተብሎ ጅቡቲ ውስጥ ገብተው ጭነው ቶሎ እንዲወጡ ቢደረግ ወረፋ ብለን አንልም። የከባድ መኪና አሽከርካሪዎች በጅቡቲ ወደብ ላይ የደረሰባቸው ያለው እንግልት በተመለከተ ጣቢያችን የትራንስፖርትና ሎጂስቲክስ ሚኒስቴርን ለማናገር ያደረገው ተደጋጋሚ ሙከራ አልተሳካም። በቱርክ የሚንቀሳቀሰው የኩርድ አማፂ ቡድን ወደ አዲስ እጥፋት ሊሸጋገር እንደሆነ ተነገረ። በስር ላይ የሚገኙት የፒኬኬ ፓርቲ መሪ አብደላህ ኦካላን የተናጠል ተኩስ አቁም እንዲደረግ ያዘዙ ሲሆን የቱርክ መንግስት በተመሳሳይ ተኩስ አቁም እንዲያደርግ ተጠይቋል። ፓርቲው ኩርዲስታን የተባለ ሀገር ለመመስረት በሚል እየተንቀሳቀሰም ነበር። አስናቅማ ናየ በቱርኪዬ የሚንቀሳቀሰው የኩርድ አማፂ ቡድን የተኩስ አቁም ለማድረግ መስማማቱ የፖለቲካ ጉዞው ጥፋት እንደሆነ እየተገለጸ ይገኛል። ኩርድ ከቱርኪዬ መንግስት ጋር አራት አስርት ዓመታትን የተሻገረ ደም አፋሳሽ የሽምቅ ጦርነት አካሂዷል። የተባበሩት መንግስታት መረጃ እንደሚያሳየው አማጺ ቡድኑ በፓርቲው ፒኬኬ በኩል የታጠቃቸውን የጦር መሳሪያዎችም እንደሚፈታ ገልጿል። ሆኖም ፒኬኬ የቱርኪ መንግስት የቡድኑን መሪ አብደላህ ኦካላንን ጨምሮ ሌሎች እስረኞችን እንዲፈታ ተመሳሳይ ተኩስ አቁም እንዲያደርግ የሰላም ውይይት መጀመርን ቅድመ ሁኔታ አድርጎ አስቀምጧል። ፒኬኬ ለተኩስ አቁም ዝግጅት ያለው ቢሆንም የረሲብ ጣይፕ ኤርዶዋን መንግሥት በኢራቅና በሶሪያ የሚገኙትን የኩርድ ታጣቂዎች በአውሮፕላን ደብድቧል። የቱርኪ የአውሮፕላን ድብደባ በሶሪያ ያሉት የኩርድ አባላት በቱርኪያ ሊጀመር ተስፋ የተጣለበትን ንግግር ደንቃራ እንዳይሆኑ በሚል መሆኑም ተሰምቷል። ኩርዶች ይህን የሚባል አስተዳደርም የሌላቸው አለፍ ሲልም ሀገር አልባ ወይም ስቴትለስ ሲባሉ የሚጠሩ ናቸው። ከፊሎቹ በቱርክ ከፊሎቹ በኢራቅ ሌሎችም በሶሪያ ከመንግስታቶች ጋር እየተታኮሱ ይኖራሉ። በመላው ዓለም ተበትነው የሚኖሩ ኩርዶች እስከ 40 ሚሊዮን ይደርሳሉ የሚለው የዲደብልዩ ዳሰሳ፣ ሁሉም ግን ነፃነታቸውን ለማግኘት በየስፍራው በትግል ላይ ናቸው ይላል። ከእነዚህም ውስጥ አብዛኞ ሰዎቹ በቱርክ የሚኖሩ ቢሆንም የሀገሪቱ መንግሥት ከመቶ ዓመት በፊት ጀምሮ በስጋት የሚመለከታቸው ናቸው። ይህ ታዲያ አበይት ምክንያቱ ኩርዶች በሚኖሩበት የቱርክ ግዛት ውስጥ የራሳቸውን ኩርዲስታን የተባለ ሀገር ለመመስረት በመፈለጋቸውም ነው። ከ80 ሚሊዮን ቱርካውያን ውስጥ ሀያ በመቶ ገደማ የሚሆኑት ኩርዶችም ናቸው። እነዚሁ በተለይም በፒኬኬ ፓርቲ አማካኝነት ተደራጅተው በትግል ላይ ያሉት በቱርክ መንግሥት የሽብር ስም የተሰጣቸውም ናቸው። ፓርቲው ፒኬኬ በአውሮፓ ሕብረትም በእንግሊዝ የሚሆን በአሜሪካ በሽብር የተፈረጀ እንዲሆንም ተደርጓል። ፒኬኬ እንዲፈረጅ ለመደረጉም በእገታ፣ በግድያ በመንግሥት አስተዳደር ላይ ጥቃት በማድረሱ እንደሆነ በካውንተር ቴሮሪዝም ላይ የሰፈረው መረጃ ያሳያል። በሶሪያ የሚኖሩ ኩርዶች የበሽር አልአሳድ መንግስት መውደቅን ተከትሎ የፖለቲካ ተጽዕኖ አድራጊነት ውስጥ ሊገቡ ይችላሉ ሲባልም ተነግሮላቸዋል። በዚህ ረገድ የአሜሪካና የፈረንሳይ ድርሻ በጥቂት እንደማይታይ የኢራቅ ኩርድ ከፍተኛ አመራር የሆኑት ሆሻይን ዛባሪ ለኩርዲስታን ትዌንቲ ፎር አስረድተዋል። ይህ ታዲያ በቱርኪየ በኩል ደስታን የሚሰጥ ዜና አይደለም። በእርግጥ የበሽር አልአሳድ መውደቅ ላይ ቱርኪዬ ሰፊ እጅ እንደነበራት የአሜሪካ መንግስት የመሰከረው ነው። የኩርድ በየትኛውም አካባቢ የፖለቲካ ስልጣን መያዝ አሉታዊ ተጽዕኖ በቱርኪ የመድረሱ አይቀርም ሲባልም ይነገራል። እስከዚህ ዓመት መጨረሻ ድረስ የሶሪያ ሁሉም ታጣቂዎች ወደ አንድ አደረጃጀት እንዲመጡ ጊዜያዊ አስተዳደሩ እቅድ ይዟል። ከእነዚህም ውስጥ ሰሜናዊ ምስራቅን እያስተዳደረ ያለው የኩርድ ታጣቂ ኃይል የአሜሪካ ጋር በመሆኑ ዋሽንግተን ከአንካራ ጋር ፍጥጫ ውስጥ ልትገባ እንደምትችል ትንተናዎች እየወጡ ነው። በፎሬን ፖሊሲ ዳህሳ ላይ እንደተመላከተው ኩርድ ከሶስቱ ሀገራት ከቱርኪየ፣ ከሶሪያ፣ አሊያም ከኢራቅ የሚያገኙት ፖለቲካዊ ድርሻ የማህበረሰቡን መጻየጣ አፈንታ በየትኛውም አካባቢ ይወስነዋል ሲል ያስረዳል። የቱርኪየ የፖለቲካ ትኩሳት የሚለካው በተለይም በኩርድ መሆኑ ትንተናዎች አስረጅ ናቸው። ለዚህም ሀገሪቱ ኩርዶች እንዳይደራጁ የመበተን ስራ ላይ ተሰማርታለች። ቱርኪዬ አርባ ሺህ የሚሆኑ ኩርዶች እንዲገደሉ ሚሊዮኖች እንዲፈናቀሉ አንቄዎች እንዲታሰሩ ንጹሐኖቹንም በሽብርተኝነት በማሸማቀቅ የገዘፈ በደል በኩርዶች ላይ ስለመፈጸሟም አመላካች መረጃዎች አሉ። ሆኖም ግን አሁን ምልክቶች የታዩበት የሰላም ጥረት የቱርኪየንም ፖለቲካ የኩርዶችንም ደህንነት አለፍ ሲልም የቀጠናውን ሁኔታ በአውንታ የለውጠው ሆኖ የሚሉ ተስፋዎች ተስተውለዋል። ፈጣን የጦር እድገት እንዳሳየች የሚነገርላት ቱርክዬ አሁን አሁን የስበት ማዕከል እየሆነች ነው። የማሞግሉ መታሰር ያስከተለው አመፅ፣ ከእስራኤል ጋር በሶዳ የገባችበት ውጥረት፣ የኩርዲስታን ሁኔታ ረሲፕ ጣይፕ ኤርዶጋንና አስተዳደራቸው የሚፈተኑበት እየሆነ ነው። በአወዛጋቢነታቸው የሚታወቁት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመምጣታቸው አስቀድሞ በነበረው የምርጫ ቅስቀሳ ወቅት ጀምሮ በአደባባይ ሲያደርጓቸው የነበሩ ንግግሮች የተለያዩ ተቃውሞዎችን ሲያስተናግዱ እንደነበር ይታወሳል። ወደ ስልጣን ከመጡ በኋላ ደግሞ በተከታታይ ያስተላልፏቸው ባሉ ውሳኔዎች የተነሳ ከሪፐብሊካን ፓርቲ አባላት እስከ ግዛት አስተዳዳሪዎች ድረስ ተቃውሞ እየቀረበባቸው ነው። በሺዎች የሚቆጠሩ አሜሪካውያንም ትራምፕን በመቃወም አደባባይ እየወጡ ነው። ደምሰው ሽፈራው የወቅቱ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ቀን አንስቶ እያስተላለፏቸው ያሉ ውሳኔዎችና የሚናገሯቸው ንግግሮች አንዳንድ የአሜሪካ ወዳጅ የሆኑ አገራትን አንጀት የሚያርስ ቢሆንም ከአብዛኛው የዓለማችን አገራት ጋር ግን አሜሪካን በአይነ ቁራኛ እንድትታይ እያደረጋት ነው። የቀድሞ የአሜሪካ ወዳጅ የነበሩ አገራት መካከልም አብዛኛዎቹ ትራምፕ እያሳለፏቸው ያሉ ያልተጠበቁ ውሳኔዎችን ተከትሎ ወደ ባላንጣነት ተቀይረዋል። ቅድሚያ ለአሜሪካ በሚለው መርሃቸው ተነሳሽነት እየተገበሩት ያለ ቢሆንም የትራምፕን ተቃዋሚዎች አሜሪካውያኑ ጭምር እንዲሆኑ ከማድረግ ወደ ወደ ኋላ የሚያስብላቸው አልሆነም። አሁን ላይ ከተለያዩ አቅጣጫዎች በትራምፕ ላይ የተነሳው ተቃውሞ በዋናነት ትራምፕ በቅርቡ ይፋ ያደረጉት በበርካታ የዓለም ሀገራት ላይ የጣሉት የታሪፍ ጭማሪ ላይ ያተኮረ ነው። ከዋሽንግተን ዲሲ እስከ ኒውዮርክ ከቦስተን እስከ ቺካጎ እና ሎስ አንጀለስ ድረስ በሺዎች የሚቆጠሩ ሰልፈኞች ዋና ዋና ጎዳናዎችን በማጥለቅለቅ በጥር ወር ወደ ስልጣን በመጡት ትራምፕ ላይ ተቃውሟቸውን በማሰማት ላይ ይገኛሉ። ሰልፈኞቹ በትራምፕ ላይ ተቃውሞ ለማሰማት ወደ አደባባይ የወጡት ፕሬዝዳንቱ ከማህበራዊ እስከ ኢኮኖሚያዊ ጉዳዮች በሚያራምዷቸው አጀንዳዎች ደስተኛ ባለመሆናቸው እንደሆነ ሮይተርስ ዘግቧል። የተቃውሞ ሰልፈኞቹ ትራምፕ ያደረጓቸውን የፖሊሲ ለውጦች በመፈክሮቻቸው አንድ በአንድ በመጥቀስ ትራምፕ ሆይ እጆን ያንሱልን ሲሉ ተደምጠዋል። በሺዎች የሚቆጠሩ ተቃዋሚዎች የትራምፕ አስተዳደር በቢሊዮነሮች እጅ መውደቁን በብርቱ እየተቹት ሲሆን የዓለም ቁጥር አንዱ ቱጃር ኢለን መስክ ይፋዊ ያልሆነ የአሜሪካ ፕሬዝዳንት እስከ መባል መድረሱንም አልሸሸጉም። ታዲያ ይህ በትራምፕ ላይ የተቀሰቀሰው የአሜሪካውያን ተቃውሞ አደባባይ በወጡ ዜጎች ብቻ እየተገደበ አይደለም። ትራምፕን ከወከሏቸው የሪፐብሊካን ፓርቲ አባላት መካከል የትራምፕን መንገድ አጥብቀው እየተቃወሙ ያሉ መኖራቸውን አሶሽየትድ ፕሬስ የቀድሞውን የሪፐብሊካን ፓርቲ አባል የነበሩትን አዳም ኪንዚንገር ጠቅሶ አስነብቧል። ይህ የሪፐብሊካኑ ተቃውሞ የትራምፕ ውሳኔዎች ቀደም ብለው አሜሪካ ፍርስት ከሚለው መርህ ውጪ በሆነ መልኩ አሜሪካውያኑን ጭምር ዋጋ ማስከፈል ጀምሯል በሚል ነው። በአደባባይና በፓርቲያቸው እየተጧጧፈ ያለው ተቃውሞ አሁን ደግሞ ወደ ፍርድ ቤት ክስ እየተሻገረ ይገኛል። በዚህ ደግሞ ቀዳሚ ሆና እየተገኘችው የአሜሪካዋ ካሊፎርኒያ ግዛት ናት። ከአሜሪካ ግዛቶች ሁሉ ከፍተኛ ኢኮኖሚ የምታንቀሳቅስ እንዲሁም የግዙፍ ፋብሪካዎችና እርሻዎች መገኛ የሆነችው የካሊፎርኒያ ግዛት ዶናልድ ትራምፕ በቅርቡ ተግባራዊ ያደረጉትን ታሪፍ በመቃወም ነው በትራምፕ ላይ ክስ የመሰረተችው። ዶናልድ ትራምፕ በዓለም አገራት ላይ የጣሉትን ታሪፍ በመቃወም ለመጀመሪያ ጊዜ በተመሰረተው የግዛቲቱ ክስ ትራምፕ ይህንን ፕሬዝዳንታዊ ትዕዛዝ ለማስተላለፍ የተጠቀሙትን ሕግ ተቃውሞታል። ታሪፉ በዓለም አቀፍ ንግድ ላይ የሚስተዋለውን አለመመጣጠን ይፈታል ሲል የሚከራከሩት የዋይት ሃውስ ቃል አቀባይ ኩሽ ዴሳይ በትራምፕ አስተዳደር ላይ የቀረበውን ክስ ውድቅ ማድረጉን የዘገበው ቢቢሲ ነው። ከጥር ወር ጀምሮ በዶናልድ ትራምፕ ላይ 15 ክሶችን የመሰረተችው የካሊፎርኒያ ግዛት አሁን ደግሞ በአብዛኛው የዓለም ሀገራት ላይ 10 በመቶና በቻይና ላይ ደግሞ 145 በመቶ የተጣለውን ታሪፍ ተቃውማ ክስ በመመስረት የመጀመሪያዋ ሆናለች። የካሊፎርኒያ ግዛት የመሰረተችው ክስ ትራምፕ በዓለም ሀገራት ላይ ታሪፍ ለመጣል የተጠቀሙት ኢንተርናሽናል ኢመርጀንሲ ኢኮኖሚክ ፓወርስ አክት የተሰኘ ሕግ ለእንዲህ ዓይነት ታሪፍ ጥቅም ላይ ውሎ አያውቅም፣ ስልጣኑም የአሜሪካ ኮንግረስ ነው በሚል ይሞግታል። የዋይት ሃውስ ቃል አቀባይ ኩሽዴ ሳይገን የትራምፕ አስተዳደር እየተጓዘበት ባለው መንገድ የሚቀጥል መሆኑን አስረግጠው ተናግረዋል። በትራምፕ ላይ ክስ የመሠረተውን የካሊፎርኒያ ግዛት አስተዳደርም በግዛቲቱ የተንሰራፋውን ወንጀል፣ የቤት እጦትና አልቀመስ ያለ ኑሮ ላይ ከማተኮር ይልቅ አገራችንን እየጎዳ ያለውን የንግድ ጉድለት ለመፍታት ፕሬዚዳንት ዶናልድ ትራምፕ የሚያደርጉትን ታሪካዊ ጥረት ለመግታት ጊዜውን እያጠፋ ነው ሲሉ አጥብቀው ተችተውታል። እርሳቸው ይህንን ይበሉ እንጂ በትራምፕ አስተዳደር ላይ እየተሰሙ ያሉ የተቃውሞ ድምፆች ከራሳቸው ፓርቲ ከሪፐብሊካኑ እስከ ባለ ግዙፍ ኢኮኖሚና የኢንዱስትሪ ማዕከል የሆነችው ግዛት ካሊፎርኒያ ድረስ እየተዛመተ ቀጥሏል። በዜጎች በኩል ከየአቅጣጫው እየታየ ያለው ለተቃውሞ አደባባይ የመውጣት አዝማሚያም እንዲሁ በቀላሉ የሚቆም አይመስልም። በተለይም ደግሞ በርካቶች በትራምፕ ላይ የተቃውሞ ድምፅ እንዲያሰሙ እያደረጋቸው ያለው የትራምፕ ታሪፍ በዓለም አቀፍ ደረጃ የአሜሪካ የምጣኔ ሀብት ተገዳዳሪ የሆነችው ቻይና ትራምፕ እንደሚፈልጉት በአሜሪካ እግር ስር ወድቃ ከመማፀን ይልቅ ወደ አሜሪካ እየሰነዘረች ያለው የመልስ ምት አሜሪካውያኑ ላይ ተጽዕኖ በመፍጠር ላይ መሆኑ ተቃውሞውን እንዳያባብሰው ያሰጋል ሲል ዘአትላንቲክ አስነብቧል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ኢትዮጵያና ኬንያ በሞያሌ ድንበር የንግድ ልውውጥን በአንድ ሺ ዶላር ጣሪያ ለመጀመር ተስማሙ። ሁለቱ ሀገራት የአፍሪካ ነፃ ንግድ ቀጠናው ጉዞ አንድ አካል ነው ያሉትን የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት ተፈራርመዋል። ሀገራቱ የንግድ ልውውጡን ለማድረግ የተስማሙት በሞያሌ ድንበር ሲሆን ይህም በቀላሉ ወደ ሁለቱም ሀገራት ምርትን ለማዘዋወር ይረዳል ተብሏል። እንደ ካፒታል ጋዜጣ ዘገባ ከሆነ ነጋዴዎች በጋራ በተስማሙበት የምርት ዝርዝር መሰረት እስከ አንድ ሺ አሜሪካ ዶላር የሚደርስ የንግድ ልውውጥ በወር እስከ አራት ጊዜ ድረስ ማካሄድ ይችላሉ ተብሏል። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የሚመራው የህወሓት ክንፍ አዲሱ የጊዜያዊ አስተዳደር ካቢኔ ለአንድ ወገን ያደላ ነው ሲል ወቀሰ። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ አዲሱ አዲሱ ካቢኔያቸው ስራ መጀመሩን በመቀለ ከተማ በሰጡት መግለጫ አስታውቀው ነበር። አዲሱ ካቢኔ በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ክንፍ ያደላ እንደሆነ የገለጸው ባቶ ጌታቸው የሚመራው የህወሓት ክንፍ ካቢኔው ሁሉንም ወገኖች ባሳተፈ መልኩ ሊስተካከል እንደሚገባ ይፋ ባደረገው መግለጫ ጠቁሟል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ግን የክልሉ ጊዜያዊ አስተዳደር በቀረበበት ወቀሳ ዙሪያ ምላሽ አልሰጠም። በትግራይ ክልል ተጀምሮ የነበረው የነበረውና በተለያዩ ምክንያቶች ተቋርጦ የቆየው የ75000 የቀድሞ ታጣቂዎች የተሃድሶ ስልጠና በመጪው ሰኔ ወር ይጠናቀቃል ተባለ። በትግራይ ክልል የተሃድሶ ስልጠና ይወስዳሉ ተብለው ከሚጠበቁ 270000 የቀድሞ ታጣቂዎች መካከል 75000 ለሚሆኑት የተሃድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ ለማድረግ ከክልሉ ጊዜያዊ አስተዳደርና ከመከላከያ ሚኒስቴር ጋር እየሰራ መሆኑን ብሔራዊ የተሃድሶ ኮሚሽን አስታውቋል። የተሃድሶ ፕሮግራሙ በመቀሌ በዕዳጋ ሐሙስና ባድዋ ከተሞች እንደሚከናወን ኮሚሽኑ ማስታወቁንም ሪፖርተር ዘግቧል። የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም ድካም ማረፋቸው ተሰማ። የሮማ ሊቀ ጳጳስና የካቶሊክ ቤተ ክርስቲያን መሪ የነበሩት ቤኔዲክት 16 ተኛ ከስልጣን ከተነሱ በኋላ ሊቀ ጳጳስ በመሆን ሲያገለግሉ የቆዩት ፖፕ ፍራንሲስ ከቅርብ ጊዜያት ወዲህ ታመው ሆስፒታል ገብተው እንደነበር ይታወሳል። ለ38 ቀናት በዘለቀው የሆስፒታል ቆይታቸው የሳምባ ምች ህመም እንዳለባቸውና በደማቸው ውስጥ ያለው የፕላትሌት መጠን ዝቅተኛ ደረጃ ላይ መድረሱ ተረጋግጦ የነበረ ሲሆን ቤተ ክርስቲያኗ ህመማቸው እንዳሳሰባት ገልጻ ነበር። ይሁንና የጳጳሱ ህመም ጸንቶ፣ ዛሬ ሰኞ በ88 ዓመታቸው ከዚህ ዓለም ድካም ማረፋቸውን ቢቢሲ ዘግቧል። የአሜሪካ መከላከያ ሚኒስትር ፒት ኤክሰስ ዋሽንግተን በየመኑ ሀውቲ ላይ የፈጸመችውን ጥቃት በተመለከተ ጥብቅ የደህንነት መረጃዎችን ለቤተሰባቸው ማጋረታቸው ይፋ ሆነ። ባሳለፍነው መጋቢት ወር በቡድኑ ላይ ሊወሰድ የታሰበውን የጥቃት እቅድ በስህተት የዘ አትላንቲኩ ዘጋቢ በተካፈለበት የቡድን መልእክት መለዋወጫ ላይ ማጋራቱ በርካታ አሜሪካውያንን አስቆጥቶ ነበር። የአሜሪካ የደህንነት ሹማምንት ቅሌት በዚህ ብቻ አልተወሰነም ያለው ሮይተርስ የፔንታጎን አለቃ ፔት ኤክሰስ መረጃውን ባለቤታቸው ወንድማቸውና የግል ጠበቃቸው ባሉበት የቡድን መልእክት መለዋወጫ ላይ ማጋራታቸውን ዘግቧል። የዲሞክራት ፓርቲ አባላትም የአሜሪካውያንን ደህንነት አደጋ ላይ መጣላቸውን ቀጥለዋል ያሏቸውን የመከላከያ ኃላፊ ኤክሰስ ከስልጣን እንዲባረሩ እየጠየቁ መሆኑ ተዘግቧል። አንድ ንብረት በተለያዩ ምክንያቶች የተነሳ በሐራጅ እንዲሸጥ በፍርድ ቤት ሊወሰን ይችላል። ይሁንና ይህ የሐራጅ ጨረታ የሚጭበረበርበት እድልም አለ። የዛሬው ከጠበቃው ጋር ጥንቅራችንም ትኩረቱን በዚህ ጉዳይ ላይ አድርጓል። ተከታትለን እንመለስ። ጤና ይስጥልኝ። ጠበቃ እንዳድርጌ ካሴ ነኝ። ስለ ተጭበረበረ ጨረታ ሕጋዊ መፍትሄ ሕገ ነክ መረጃ ላካፍላችሁ በፍርድ አፈጻጸም ምክንያት የማይንቀሳቀስ ንብረት የተሸጠ እንደሆነ የፍርድ ባለገንዘቡ ወይም ከሽያጩ ገንዘብ ድርሻ ያለው ወይም የንብረቱ ተካፋይ የሆነ ወይም በንብረቱ መሸጥ ምክንያት መብቱ የሚነካ ማናቸውም ሰው ባሻሻጡ ስራ ላይ ግዙፍ የሆነ ጉለት ወይም ትክክለኛ ያልሆነ ተግባር ወይም በማታለልና በማጭበርበር ተግባር ሽያጩ ተከናውኗል በሚል ሽያጩ እንዲፈርስ ወይም እንዲታገድ ማመልከቻ ለማቅረብ ይችላል። አንድ የሀራጅ ሽያጭ ስርዓት ጉድለት ወይም የተጭበረበረ ነው የሚባለው ለሀራጅ ሽያጭ የቀረው ንብረት ከመጠን በላይ ከፍተኛ ግምት መስጠት፣ ዝቅተኛ ግምት መስጠት፣ ሀራጁ ለሕዝብ በይፋ ሳይገለጽ መሸጥና የመሳሰሉ ናቸው። ለሀራጅ የወጣው ንብረት ከመጠን በታች ዝቅተኛ ግምት ተሰጥቶት ከሆነና በዚህ የተነሳ የፍድ ባለዕዳው ከሽያጩ ማትረፍ ቀርቶ እዳውን ለመሸፈን ካልቻለ የጉዳቱ ገፈት ቀማሽ መሆኑ አልቀረም። እንዲሁም የጨረታ ማስታወቂያው ለሕዝብ ሳይገለጽ የሀራጅ ሽያጭ ተፈጽሞ ከሆነ የፍርድ ባለዕዳው የተሻለ ዋጋ ሊቀርብለት የሚችለው በርከት ያሉ ተወዳዳሪዎች በሚገኙ ወቅት ስለሆነ ይህ ሳይሆን በመቅረቱ ንብረቱ በዝቅተኛ ዋጋ ሊሸጥበት ይችል ይሆናል። ጨረታውን የተጭበረበረ ነው ከሚያስበሉት ተግባራት አንደኛው በአመልካቹ መብት ላይ ቀጥታ ጉዳት ያደረሰ መሆኑ ካልተረጋገጠ በቀር ሽያጩ እንዲፈርስ ወይም እንዲታገድ ለማዘዝ አይቻልም። የዚህ አይነት ማመልከቻ ለማቅረብ መብት ያላቸው ወገኖች በንብረቱ መሸጥ ምክንያት መብት የሚነካ ማናቸውም ሰው የሚለው አነጋገር ባህራ ሽያጩ ጥቅም የኖራቸው ግለሰቦች የፍድ ባለዳ የፍድ ባለገንዘብ ና በሽያጭ ገንዘቡ ተካፋይ የሆኑ ሶስተኛ ወገኖችን የሚያጠቃቀልል አነጋገር መሆኑን ከሕጉ መንፈስ መረዳት ይቻላል። ከዚህ ላይ ትኩረት ሊደረግ የሚገባው ነገር በሽያጭ ስርዓቱ ላይ ጉለት ወይም የማጭበርበር ተግባር መፈጸም ብቻ ሳይሆን ይህን ምክንያት በማድረግ ሽያጩ እንዲፈርስ ለፍርድ ቤቱ የሚያመለክተው አካል በጉለቱ የተነሳ ቀጥተኛ የሆነ ፍትሐ ብሔራዊ ጉዳት የደረሰበት መሆኑን በግልጽ ማሳየት ይኖርበታል። የሽያጭ ስርዓት ተጭበርበሯል በሚል ሽያጩን ለማፍረስ የሚቀርቡ ማመልከቻ በሆነ ባልሆነ ምክንያት ሳይሆን ምክንያት ተብለው የሚቀርቡት ጉዳዮችን ሽያጩን ለማፍረስ ኃይል ያላቸውና በእርግጥም ጉዳት ለማድረስ የሚችሉ መሆን ይጠበቅባቸዋል። የህጉ ዓላማ በተጨበረበረው የሀራጅ ሽያጭ ስርዓት የተነሳ ፍትሐ ብሔራዊ ጉዳት የደረሰባቸው ሰዎች ለመካስ የተቀመጠ መሆኑን ልብ ማለት ያስፈልጋል። አመሰግናለሁ።